መርገም ውስጥ ባለው በዚህ ባልተጠናቀቀው ዓለም ላይ ስትኖረው ምን አለባችሁ ብሏል? መከራ አለባችሁ። ነገር ግን ብሎ ደግሞ አፍርሶታል። ጌታ ይባረግ። በማ ስንሆን እኔ ይህንን መከራ አሸንፌዋለሁኝ ብሏል። ጌታ ይመስገን። እኛ በማንን እኛ በማንን እግዚአብሔር የተመሰገነ ይሁን። አሁን በክርስቶስ የሆነውን ማንነታችንን አሁን እያደረግን በእኛ የሆነው በወደቀው ማንነታችን የሆነውን እያጠፋን እንድንከተለው ኢየሱስ አንድ ፕሮሚስ አታች አድርጎታል። ጌታ ይባላል። ነገር ግን አይዟችሁ፣ እኔ ዓለምን አሸንፊዋለሁ። እግዚአብሔር ይመስገን። አሸንፊዋለሁ እኛ በኢየሱስ ስንሆን፣ አንድ ነገር ሁል ጊዜ የምናስበው ይሄ የተሸነፈ ነው። አንድ ቀን ፋይናላይዝድ ይሆናል። አንድ ቀን ይጠቃለላል። አንድ ቀን ምዕራፉ ተዘግቶ ደግሞ